በብዙ ነገሮች እያንሰበች እያንሰላሰለች ትገኛለች። ምክንያቱም ስራዋን ራሱ በስርአት እየሰራች አይደለም፣ እያሳሰባት ይገኛል። ስለ እርግብ ከመጣች በኋላ ጀምሮ እኔ ጥሩ ስሜት አይሰማኝም፣ በህይወቴ ላይ የሆነ ነገር ችግርማ አለ በማለት እንግዲህ ራሷንም እየጠረጠረች ትገኛለች። ምክንያቱም እርግብ ደግሞ ያለምንም ምክንያት እንግዲህ ሀናን ጥምድ አድርጋታለች። እሷስ ለምንድነው እየጠመደችኝ? ከኔ ጋር ለምንድን ነው ሰላም ያልሆነችው? በማለት እንግዲህ ሀናም ጠርጠራለች። እንዲሁም ደግሞ ተክዛ ኮሽና በነበረችበት ሰዓት እንግዲህ ሰላምዬ የመታ ነበረ መሆኖች ነው። ሀና እንደዚህ የተጨነቅሹ ምንድን ነው የተፈጠረው ነገር? አባትሽ አመማቸው ወይ በማለት እንግዲህ ሀናን ጠይቃት ነበረ። ሀና ግን አባቷ ደህና እንደሆነና ግን ደግሞ ዝም ብላ እንደተጨነቀች ትነግራታለች። የመስቀሌ ጉዳይና እንዲሁም ደግሞ በቃ ሆቴሌ ላይ ምን እንደሚፈጠር ብቻ ግን አላቅም ግን ፍራት ፍራት ይለኛል በማለት እንባ እስከሚተናነቃት ድረስ እንግዲህ ስታለቅስ ነበረ። ሰላምዬ ደግሞ በቃ ይዞች ነገሮቹ ይፈታሉ በማለት እንግዲህ እሷንም ለማጽናናት ሞክራለች። በስተመጨረሻም ሰላም ሰላምዬ ከአሴር ጋር ተገናኝተዋል። ከአሴር ጋር እንግዲህ የተገናኙበት ጉዳይ ስለ ሀና ነበር። ያው እሷ እና ምናሴ እያጠራቀሙትን ብር ወስዳ ለአሴር ሰጥተዋለች ምክንያቱም ብሩ እስከ ሰባ ሽብር ይሆናል እና ያንን ሰባ ሽብር ወስዳ ለ አሴር ሰጥተዋለች። ሀና ላይ እንዳልሰጣት እሷ እምቢ ስለምትለኝ ይህን ነገር በአንተ በኩል ሰጥቼ የሀና አባት መታከም አለባቸው። ለጊዜው ይሄ ነው ያለኝ፣ የጎደለውን ደግሞ ቀስ ብለን ስናጠራቅም እንከፍላለን በማለት እንግዲህ ያላትን ለአሴር ሰጥተዋለች ማለት ነው። ማንም ሳይኖር እየገባች ሜላት ክላስ እንግዲህ የምትፈልገውን ለማግኘት እጅግ በጣም እየጣረች ትገኛለች። ምክንያቱም አሁን ላይ ፎቶዋም እንዲሁም ደግሞ መስቀሏ ስለጠፋ እንዲሁም በባለፈው ፓርት ላይ ስታስተካክል የወደቀው መስቀል የኔ ነው እርግብ ስጪ በማለት እንግዲህ እንደጠየቀቻትም አይተናል ማለት ነው። እርግብ ግን አልሰጥሽም በማለት እንግዲህ መስቀሏን አልሰጠቻትም። እና ያንን መስቀል ለማግኘት እና እንዲሁም ፎቶቿን ለማግኘት የወይዘሮ ሜላትን እንግዲህ ክላስ እየበረበረች ነበረ። እንግዲህ በምትበረብርበት ሰዓትም በምትበረብር ሰዓት ሜላት ራሷ መታ ነበረ። ምን እየፈለግሽ ነው? ምን ሆነሽ ነው በማለት ጠይቃት ነበረ። አረኔ ምንም እያደረግኩኝ አይደለም ዝም ብዬ ነው በማለት እንግዲህ ሀና መልሳ ነበር። ግን ደግሞ በዚህ ሰዓት ያው ወይዘሮ ሜላት እርግብ የተናገረችው ነገር ልክ ነ ስለዚህ ልሰርቂ ነው ወይ እንዴት ምንድነው የምሰሪው በማለት እንግዲህ ስትናገራት ነበር ሀናም በድንጋጤ አረኔ ምንም ነገር እየሰራሁ አይደለም ዝም ብዬ ነው በማለት ደንግጣ ከክላስ ትወጣለች በነገራችን ላይ እንደዚያ ደንግጣ ከምትወጣና የምትፈልገውን ነገሮች በግልጽ ብትናገር መስቀልና ፎቶዎቿ እንደጠፎ ብትናገር ወይዘሮ ሜላት ታግዛት ነበር፣ ግን እሷ በዝምታ ተውጣ ተመልሳ ወደ ኩሽና በመሄድ እንግዲህ ያው ይሄንን ስታደርግ ያየች ወይም ደግሞ የሰማች እርግብ ደግሞ ሄዳ በጣም አስጠንቅቃታለች። ምክንያቱም ከዚህ ቤት አርፈሽ የምትሰሪ ከሆነ አርፈሽ ዝም ብላይ ስራሽን ስሪ፣ የምትፈልጊውን ነገር አታገኙም። ካለዚያ ግን ህይወትሽን የቁም የቁም ስቃይ ነው የማደርግልሽ፣ አርፈሽ ተቀመጭ በማለት እንግዲህ ያው አስጠነቅቃታለች፣ ሀናን ማለት ነው። ሀና ምንድን ነው የምትለው፣ ልጅቷ ምን አይነቷ ሳይጣነሽ በማለት እንግዲህ ሀናም ስትናገር ነበረ። ስለዚህ ሀና አሁን ላይ እጅግ በጣም ግራ ገብቷት እያለ ነበረ። እንግዲህ ወይዘሮ ሜላት በስተመጨረሻ የጠራቻት ግን ደግሞ ተምቹ አሁን ላይ፣ በፊት እንግዲህ ስለ መስቀል እና እንዲሁም ፎቶ ሰርቆ ስላመጣ ስለተባበራት፣ እንግዲህ የወይዘሮ ሜላትን ጓደኛ የፈለገችው ነገር ስለፈጸመ ወይንም ደግሞ በእሷ በምታውቀው ሰው ነው እንግዲህ። እሱ ግን የማን ይሁን የማን ምንም የሚያውቀው ነገር የለም። ይህን ነገር ሲሰራ ተምቹ እንግዲህ መስቀሉንና እንዲሁም ደግሞ ፎቶውን ከነ ሜላት ቤት ነው የሰረቀው ወይንስ ደግሞ ሎላዊ ቤት ነው ወይ የሰረቀው ከነሀኒ ቤት ነው ወይንስ ደግሞ ከነ ሰላም ቤት ነው? ፎቶውንና መስቀሉን ሰርቆ አሳልፎ ሊሰጥ የቻለው የሚለው ነገር በእርግጠኝነት ሎላዩ ጋር እንደዚያ ተላምደው ወይንም ደግሞ እንደዛ ቤተሰብ ሆኖ እየሄደ በእርግጠኝነት ከዚያ ሰርቆ አይሰጥም ብዬ አስባለሁኝ። ምናልባት ከነ ሜላት ቤት ምናልባት ሰርቆት ሊሆን ይችላል እንጂ እንዲሁ በቀላል አባት ቤት ሂዶ በእርግጠኝነት ይሰርቃል ብዬ አላስብም። እንግዲህ እሱን ከማን እንደሰረቀ ወደፊት ሁላችንም አብረን የምናይ ይሆናል። ግን ደግሞ ብር ሰጥተው ነበረ የተዋዋሉበትን ብር ሰጥተው ነበረ። ምክንያቱም ሜላት እንግዲህ ለልጃቸው ለእርግብ እንግዲህ ሰባ ሺ ብር ሰጥተዋል። እሱንም ከዚያ ብር ቀንሳ እንግዲህ ለተምቹ ሰጥተው ነበረ ማለት ነው ማለት ነው ቃል በገባችበት መሰረት የሜላት ጓደኛ እንግዲህ ይህን ነገር አድርጋለች። በጣም አስነዋሪ ነገር የሜላት ጓደኛ አድርጋለች። እንዲሁም አግንታት ደግሞ ስታማ ክራት ነበረ ማለት ነው እና ከስሯ ተቀምጣ ይህ ክፋት ጥግ ጓደኛዋ ስለ እሷ እያማከረቻት የራሷን ህይወት ሁሉ እየነገረቻት እሷ ግን በኋላ በጣም ትሰራላታለች ማለት ነው። እና እጅግ በጣም እንደዚህ አይነቱ እስስት ከሆነ ጓደኛ እንግዲህ ፈጣሪ ይጠብቃችሁ ለማለት ይወዳል። እና ያው እንግዲህ በስተመጨረሻም ወይዘሮ ሜላት እንግዲህ ሀናን ጠርታ ምንድን ነው የሆንሽው? ነገር ሰሞኑን እኮ ልክ አደለሽም። አባትሽ ናመመ ወይ? አንቺስ ብር ለመስረቅ እንዴት እንደዚህ ታደርጊያለሽ? አንቺ እኮ እንደዚህ አይነት የምታደርጊ ልጅ አደለም። ምናልባት ቸግሮች ከሆነ ለምንድን ነው በግልጽ የማትነግሬኝ? በማለት እንግዲህ ሀናን ጠይቀዋት ነበረ። ሀና ደግሞ ረ እንደዚያ አደለም፣ እንዲሁ ዝም ብዬ ነው በማለት እንግዲህ መልሳላታለች። አባቷ ደህና እንደሆነ እና መሆኖች ነው እንደዚህ በጣም ገ ከእንጀራ የተጋባሽው በማለት እንግዲህ ለምንድነው የማታናግሪኝ እስኪ ነይ ቁጭ በይ በማለት አጠገባቸው ላይ አስቀምጠው ጠይቀዋት ነበር። የሆነ ነገር ልጠይቅሽ የማይከፋሽ ከሆነ በማለት እንግዲህ ለወይዘሮ ሜላት ሀና ጥያቄ አቅርባላት ነበር። እኔ ደስ ይለኛል የፈለግሽውን ነገር ጠይቅኝ በማለት ትጠይቃታለች። እንግዲህ የሀሴትን ፎቶ ልታሳይን ትችያለሽ ወይ በማለት እንግዲህ ጠይቃት ነበረ። ወይዘሮ ሜላትም ደስ እያለኝ አሳይሻለሁ። ለምንድን ነው እስከ ዛሬ እሱ ነው ወይ የምትፈልጊው? ለምንስ አልነገርሽኝም? እኔ ኮ ሰላምዬ ስላስቸገረችኝ አሁን ላይ ቁም ሳጥን ውስጥ ቆልፌ አስቀምጨዋለሁኝ እና እሺ አሳይሻለሁ በማለት እንግዲህ ፎቶዋን አመታ ለሀና ሰታታለች። ሀና ፎቶውን እንዳየችው እጅግ በጣም ግራ ነው የተጋባችው። በቃ ተርባት ብታለች። ወይዘሮ ሜላት መሆኖች ነው ለምንድን ነው አመመሽ ወይ? ስኪኔ ቁጭ በይ በማለት እንግዲህ ቁጭ አድርገዋታል። ምክንያቱም እጅግ በጣም ተርባት ብታ ነበር። ባየችው ነገር አላመነችም። ምክንያቱም እንግዲህ የሀና የልጅነቷ ፎቶ ወይዘሮ ሜላት 16 ዓመት ሙሉ ፎቶዋን እያየ ስታለቅስላት ወይም ልጀ ልጄ እያለች የተጠማቹ ልጇ ራሷ ሀና መሆኗን ስታውቅ እጅግ በጣም ደንግጣለች። እንዲሁም ደግሞ አሲርም እየደወለላት ነበር። ስልኩን አንስታ በድንጋጤ እንግዲህ በራ ወጥታ እንዲሁም ፎቶውንም ጥላ እንደሄደች አይተናል። እንግዲህ ሀና ምን ይገጥማት ይሆን? አባቷስ ምን ሆኖ ይሆን? አሴር ምናልባት እናሳክመው ገንዘቡን አግኝቻለሁ አባታችን እናሳክመው ሊላት ይችላል። ወይንስ ደግሞ በጣም አሟቸዋል? ምናልባት ደግሞ ብቻቸው ስለሆነ እጅግ በጣም አሟቸው ሊሆን ይችላል የሚል ሀሳብ ነው እኔ እንግዲህ ጠረጣሪ ያለኝ። ግን ደግሞ ሀና አሁን ላይ ምን ትወስናለች? እንግዲህ የወይዘሮ ሜላት ልጅ መሆኗን እሷ አይታለች፣ አረጋግጣለች። ወደ ወይዘሮ ሜላት ቤት ትመለሳለች። ያየችው ልስ ነገር ስለአባቷ ለኖላዊ ትናገራለች፣ ወይንስ ደግሞ አትናገርም በዚያው ከስራ ወታ ትቀራለች የሚለው ነገር እንግዲህ የሚያሳዝን ይሆናል። ግን ከመጀመሪያው ጀምሮ በግልጽ ፎቶና መስቀል እንደጠፋት ለወይዘሮ አልማዝ ብታሳውቃት በእርግጠኝነት ትረዳታለች ብዬ አስባለሁ። ምንም አሁን ላይ ሰላም እየተጠራጥራ ወይም ደግሞ በሆነ ጉዳይ የምትሄድበት እንኳን እየሄደች ብታጣራና ያለውን እውነት ራሱ ብታወጣ እጅግ በጣም አሪፍ ነው። ተምቹ ግን ያደረገው ነገርና እንዲሁም ደግሞ የሀናን ነገሮች አሳ አሳልፎ ለነዚያ ሰዎች ለገንዘብ ብሎ መስጠቱ እጅግ በጣም ልክ አይደለም። ይሄንን ሲሰማ እንግዲህ ሀናም ስሰማ፣ አሴርም ሲሰማ እጅግ በጣም ይበሳጫል። ምክንያቱም የሀና የሆነን ነገር እንግዲህ አሳልፈው ነው የሰጡት ማለት ነው። ስለዚህ የሷ የሆኑ ነገሮችን አሳልፈው ለብር ብለው እንግዲህ ሰርቆ እንደሰጠ አይተናል። እውነት ስላላወቀ ሊሆን ይችላል እንጂ በእርግጠኝነት የሀናን ነገር አንስቶ እንደዚያ አያደርገውም ብዬ አስባለሁ። ግን ደግሞ አንዳንዴ ብር አያደርገው ነገር የለም ብዙ ነገሮችን ሲሆን ሀሳብም ይቀይራል ማለት ነው እና የወይዘሮ አልማዝ ጓደኛ እጅግ በጣም ከባድ ሰው ነች። ከባድ ሰው ነች እና እንደዚህ ጓደኛ ሆነው እንግዲህ ከስራቸው ተቀምጠው እንደዚህ ያክል ነገሮች፣ ስህተቶች መስራት በጣም እጅግ በጣም ከባድ ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። በሚቀጥለው ፓርት እንግዲህ ሀና እውነቱን አውቃ እንዲሁም ደግሞ ለወይዘሮ አልማዝም እንዲሁም እንግዲህ ለምቀርበው ሰው ትክክለኛውን ነገር ተናግራ የሆነ መፍትሄ ላይ የሚደርሱ ይመስለኛል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።